እኔ በጣም ግርም የሚለኝ ነገር እንደው የሚገርም ነገር አይደለም። አንድ ሰው እዛ ሀገር ተገደለ አይደል እንዴ? ከተገደለ በኋላ ፖሊስ መጥቶ ሬሳ ይወስዳል፣ ሆስፒታል ይወስዳል። መንግስት እጄ ደረሰ ማለት ነው። መንግስት የራሱን ስራ እንዳይሰራ የምታደርጉ ኢትዮጵያውያኖች ለምንድን ነው? ሀቅ እንዳይወጣ የምታደርጉት ለምንድን ነው? ሰው ነው የገደለው። ፖሊስ ጠርታችኋል ፖሊስ ሬሳውን ወስዶ ሆስፒታል አስገብቷል፣ መርምሯል። የራሱን ስራ እንዳይሰራ የምታደርጉት ለምንድን ነው? የምትሸፋፍኑት ለምንድን ነው? ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ። አቅም ይኑራቸው አቅም። ሰላም አሌይኩም ረህመቱላሂ ወበረካቱ፣ እንዴት ናችሁ ቤተሰቦች? ሰላም ናችሁ ሆይ? አንድ ነገር ልንገራችሁ፣ እንደው ከጠቀማችሁ ማለት ነው። የትላንትናው ልጅ ሪያድ ከተማ የተገደለው ልጅ ወሬዲ ማን እንደገደለው ለምን እንደተገደለ አወቅን። ፖሊስ መጥቶ ሬሳውን ይዞ ሆስፒታል ሂዷል። ይሄ ሬሳ በመንግስት ቁጥጥር ነው የያዘው። ምኑን ተወጋ፣ ምኑን ተመታ፣ እንዴት ሞተ፣ ማን ገደለው፣ ስበቡ ምንድን ነው፣ ምክንያቱ ምንድን ነው፣ ፖሊስ ያጣራል። ካጣራ በኋላ የመፈለጊያ ደብዳቤ ያፋይንትን ያ ልጅ የሚታደንበት የሚያዝበት ወረቀት ተጽፎ ያ ልጅ እንዲያዝ ይደረጋል። ተፍቲሽም ከሆነ ተፍቲሽ ይደረጋል። ብቻ መደረግ ያለበት ነገር ይደረጋል። ያ ነገር እንዳይሰራ የዚህ የልጅ መሞት ደመከልብ የምታደርጉት እራሳችሁ ቤተሰብ ወይም ደግሞ የሀገር ሰዎች ናችሁ። እኔ እኮ የተገዳደላችሁ ጥርስ በራሳችሁ ነው። ገዳይ ያጎት ልጅ ነው፣ ባዳ አይደለም፣ የሩቅ ሰው አይደለም። ያጎት ልጅ ነው የገደለው። የራሱ ወንድሙ ወንድሙን ገሏል። ኤህሊ ከሞተ በኋላ ሆስፒታል ገብቷል። ሬሳው ያለው መንግስት እጅ ነው። አሁን ብድግ ብላችሁ ሬሳውን ልትሸኙ የምትሯሯጡት ለምንድን ነው? ምንድን ነው የምትደብቁት ምስጢር? ምን ነበር የሚሰሩት? ምንድን ነበር የሚያደርጉት? እነዚህ ልጆች ለምንድን ነው ሰው እንዲማር በህጉ መሰረት በዛ ሀገር ህግ መሰረት እስከገደለው ድረስ ለፍርድ የማይቀርበው እናንተ ቤተሰብ እናትም፣ አባትም ልጅም ካለው አይ አይገደል አውፍ ብለናል ብለው ካሉ የዛ ሀገር መንግስት አውፍ ይላል። ግን መጀመሪያ ፕሮሰሱ ሳይጀመር ልጁ ሳይያዝ ሬሳውን ከሀገር ማስወጣት ፕሮሰስ የምትጀምሩት ለምንድን ነው ፊሸይ እኑ ማዕናቱ ፊሸይ ማለት ነው ለምን ብትሉ እህቶቼ እዛ ሀገር አንድ ሰው ከተገደለ ወይም የመኪና አደጋ ከደረሰበት አይንኬዝ አይንኬዝ እዛ ሀገር የሆነ ነገር ቢሆንም ወደ መንግስት እጅ ከሄደ ፍርዱን ለማገኘት ያ ሰው እዛ ሀገር መቀመጥ አለበት ሬሳውም አዎ ሬሳውም መቀመጥ አለበት እኛ የሆነ አሊ ሐራ የሚባል ልጅ ከሀረባ ይዞት ሙቶ ነበር የእሱን ልጅ ሁቁቅ ከሸሪካ ለመውሰድ ሬሳው ሶስት ወር ፍሪጅ ውስጥ ተቀምጧል። ለምን ተቀመጠ ሬሳው ሶስት ወር? ለምን ያገንዘብ ለልጆቹ ማደጊያ ያስፈልግ ስለነበረ ሬሳው ከወጣ ወይም ከተቀበረ መብት የማስጠበቂያ ሕግና ደንብ ስለሌለ ከመቀበሩ በፊት መብቱ እንዲጠበቅለት ስለተባለ ከኢትዮጵያ ውክልና መጥቶ እዚስ ፕሮሰሱ አልቆ ሸሪካው የሚገባውን ሂሳብ ከሰጠ በኋላ እዙ ሀገር ተቀብሯል። ሙስሊም ስለሆነ ማለት ነው። ማንኛውም ኢትዮጵያዊ ክርስቲያንም ሆኖ እዚ ሀገር በሰው እጅ ከጠፋ የሆነ አደጋ ከደረሰበት፣ ከመውጣቱ በፊት እዚ ሀገር ነው ክትትል መደረግ ያለበት። ይሄ ሬሳ ከእናንተ የሚፈልገው ነገር የለ። የኦክሲጅን አትከፍሉ፣ አስታሙኝ አይላችሁ። ፍሪጅ ውስጥ ነው ያለው እናንተ የገደለውን ሰውዬ ማስያ ስላልፈለጋችሁ ሬሳውን ፕሮሰስ ጀምረን ወደ አገር እንልካለን። ቤተሰብና የሀገር ሰው ወደ ጉሩፕ ግቡ ብላችሁ ጉሩፕ ከፍታችኋል። እሺ፣ ጉሩፑ ይገባ፣ እሺ፣ ገንዘብ ይዋጣ፣ እሺ፣ ይሄድ፣ ምንም ችግር የለም። እናተየው አይታ ትቁረጥ። ግን ለምንድን ነው ይህን ህጻን ደመ ከልብ የምታደርጉት? ለምንድን ነው ያኛው ልጅ እንዲያዝባችሁ ያላደረጋችሁት? በነገራችን ላይ ቢያዝም እኮ ላይገደል ይችላል። ለምን ብላችሁ ብትሉኝ ቤተሰቦቹ ይገደል ብለው እስካላሉ ድረስ አይገደልም። ልጅ ካለው ያ ልጁ ልጅ 18 ዓመት እስከሚሞላ ድረስ ይታሰራታል እንጂ አይገደልም። እናንተ ግን እንዲታሰርም እንዲገደልም አልፈለጋችሁም? ስለዚህ ትናንትና አሱር ላይ የሞተው ልጅ አሁን ሬሳ ለማስወጣት ትሯሯጣላችሁ። አልተቆጫችሁም? አልተቆረቆራችሁም? ምንድን ነው ውስጣ ውስጣችሁ? ምንድን ነው ችግራችሁ? አላውቅም። ግን ህዝብ እንዴት ይማር? ህዝብ እንዴት ይማር? ሰው እንዴት ይወቅ? መቼም ህጉን አናውቀውም አትሉም፣ ህጉን ታውቁታላችሁ። ህጉን አሳምራችሁ እያወቃችሁት ነው። የዚህን ሀገር ነገር የሆነች ነገር ስላለች ነው ይሄንን ልጅ በአስቸኳይ ሬሳው እንዲወጣ የምታደርጉት። እኔ እህቱ በሆን እኔ እህቱ በሆን፣ ሬሳ አልልክም። ቀስ ብዬ ደርሳለሁ። መይቲን መይቲን ሙተናል ሙተናል። ሀቁ ግን የወንድሜ ሀቅ እንዲወጣ ግን አደርጋለሁ። ሚስትም ከሆንኩኝ መጀመሪያ የባሌን ሀቅ ማያዝ አለብኝ። ከዛ በኋላ በማንኛውም ጊዜ ልኬ ተረጋግቼ ባሌም ይሁን ወንድሜም ቢሆን ማስቀበር እችላለሁኝ። ምንድን ነው ይሄ? ችኩል ችኩል ችኩል ችኩል። ወንጀሉ የተፈጸመው እዚህ ነው። ልጁ ዛህ አይቀበርም። እሺ፣ ግን ገዳይ ለፍርድ እስከሚቀርብ ድረስ ምን አስቸኮላችሁ? እራሳችሁ ቤተሰብ ነው። ቤተሰብ ስለሆነ ታውቁታላችሁ። ጠቁማችሁን ማስያዝ ትችላላችሁ። ህዝብ እንዳያልቅ ለምን ስጋ ናችሁ? ያጎታማቾች ልጆች ናችሁ። ግን ከጀርባችሁ የሆነ ነገር ስላለ የሞተ ሞተ ማን ብቃ ፈዳይህ ሬሳዊ ሂድና ይቀበር። ይሄንኛው ልጅ ግን አይሽን አይዝን፣ ሙዓዘዝ ሙከረም ሆኖ ነፍሰ ገዳይ ሳይሆን ደስተኛ ሆኖ ይኖራል። እርግጠኛ እኔ ደስተኛ ሆኖ ይኖራል። ምንም አይነት ሞራልም የለውም። የሚያመው ሰውም ገድያለሁ ብሎ አይቆጨውም። ወይስ ሌላ ነገር ምን ይኖራችኋል ነው ወይስ? አይ እኛ በራሳችን እንበቀላለን ብላችሁ ሬሳ ልካችሁ አስቀብራችሁ እዛ ሄዳችሁ አባት እልገሉ ነው እናት እልገሉ ነው? ምን ልታደርጉ ነው? አሳባችሁ ምንድን ነው? እዛ ሀገር አንድ ወንጀል ከተሰራ አንድ ሰው ላይ የዛን የሰውዬው መብት ለማስጠበቅ ፍርዱ ተፈርዶ ልጁ ከተያዘ በኋላ ምንም ችግር የለም እኮ ልጁ ተይዞ ገለሃል አልገደልክም፣ ተጠይቆ ጥያቄና መልሶ መልሶ ከዛ በኋላ እኮ ወስዳችሁ መቅበር ትችላላችሁ። ምን አስቸኮላችሁ? ምን አስቸኮላችሁ? ወደየት ለመሄድ ነው? ምን ለመግባት ነው? ምንድን ነው አላማችሁ? ምንድን ነው? ሰውም እንዳይማር እዛ ሀገር ተገዳደሉ ተገዳደሉ ነው እንጂ የምንሰማው እከሌን የገደለ ተገደለ እንድተባለ ስባል አንሰማም። ከአስር ቀን በፊት አሁ አርባ አምስት ኢትዮጵያውያኖች እንደተገደሉ ሰምተናል በሳውዲ አረቢያ መንግስት። ሰበቡ ምንድን ነው አናቅም፣ ጭምጭምታ ነው። ግን ይሄ ህዝብ ሙሲባውን አይኑ እንድበዝሽ በአይኑ ካላየ አይረዳም። ሴቶቹም ጥንቃቄ አያደርጉም። ታራ በምንድን ነው የተጣሉት እነዚህ ሰዎች? በመጠጥ ነው የተጣሉት፣ በሴት ነው የተጣሉት። ለምን ገደለው? ያጎቱ ልጅ ያጎቱ ልጅ ለምን ገደለው? የሚዞበት ነው፣ እየተበቀለው ነው። ጠይም ሰው በምን ይማማር? እንደው ዝም ብላችሁ ከሌ ከሌ የገደለው ከሌ ከሌ ገደለው ትሉና ትተነፍሳላችሁ ሶሻል ሚዲያ ላይ መታችሁ፣ አንጀታችንን ታሳሩሩናላችሁ። እንደገና ደግሞ ያ ሰው የሚገባው ፍርድ ሳይገባው ሬሳ አስወጥታችሁ ነገሩን ታጣጡታላችሁ። አሁን ይሄ ገዳይ በታምር አይያዝም፣ ማንም ሊከሱ አይችልም። ሬሳው ከሳውዲ አረቢያ ከወጣ ማንም ከሱ ይሄንን ልጅ ማስያዝ አይችልም፣ ለፍርድም መቅረብ አይችልም። መለፉ እንዳለ ይዘጋል። ሬሳው ሲወጣ ሆስፒታሉ መለፉን ይዘጋዋል። መቼም ትላንትና መብቶ ዛሬ ክስ አቅርባችሁ ሰውየውን አስይዛችሁ ምናምን አይደለም፣ አይደለም። በእርግጠኝነት አይደለም። ወይስ ሀሳብ ነው? ወይስ አገር ሄዳችሁ እንደገና ደግሞ ልትገዳደሉ ነው? አንድ ሰው ችግር ባደረሰበት ቦታ ላይ ቅጣቱን መውሰድ አለበት። እኔ ሰው የሚገዱ ሰዎች እዛ ሀገር መፈረድ አለባቸው። ይሄ ህጻሌ ነው ተከሏል። ልጅ እንኳ ካለው ልጁ 18 ዓመት እስከሚሞላ ድረስ ልጁ እስር ቤት መግባት አለበት። ጨካኝ ነው የምትሉኝ? አዎ ጨክናለሁ። እኔ እናት ቢሆን እንደዛ ነው የምበቀለው የልጅን እንትን። ይሄ ልጅ እኔ ልጅ ቢሆን እኔም እንደዛ ነው የማደርገው። እኛ በቅርብ አሁን እኔ ጎረቤቴ የሆነ ሱዲ በ16 ዓመቱ ተገደለ እኔ ጎረቤቴ ልጆቹን ታስተምራለች ጥናት ታስጠናለች ለምን ቤተሰብ ሁሉ አውፍ ብለው ልጁ እስከሚያድግ ተጠብቆ ልጁ 18 ዓመት ሆነው ምን ትላለች ሲባል እኔን ካላባት ያደግኩትን አባቴን ስለገደለብኝ ነው ብሎ ዘመር ናቸው ይገደላለ ተገደለ እዚህ ጎረቤቶች የማውቃቸው ይሄ ነው ፍርድ ማለት አይ አውፍ ብያለሁ ካለ ደግሞ መንግስት በነፃ ይለቀዋል ምን እየተሰራ ነው? ምንድን ነው የሚደረገው? ለምን ለምን እንደ ስትጨዋታ አላችሁ በሰው ላይ እኛንስ የምታጨናንቁ ለምንድን ነው?